ጽናት ድራማ እንግዲህ ክፍል አርባ አንድ ኪራና ጽናት እንግዲህ ፍቅራቸውን አጣጥመው ሳይጨርሱ ተንከሲስ የሆነች ቤቲ እንግዲህ በመሀላቸው ገብታ እየበጠበጠቻቸው ማለት ነው። ጽናትም እንግዲህ በጣም አዝናለች። ኪራ ያልጠበቀችው ሰው ሆኖባታል። እንደዚህ በአንድ ቀየርብኛል ብላ ባታስብም ግን ደግሞ ያልጠበቀችው ሰው ሆኖባታል ማለት ነው። ጭራሽ ቤቲን ይዟት መጥቷ። እኔ ኮፈርች አለሁ ቤቲ ስለ ጠፋች ደስ ብሎኝ ነበር። አሁን ግን ቤቲ ስትመጣ እንግዲህ ድራማው ለዛውን ያጣል ማለት ነው። ም ሆነው በሰላም ፍቅራቸውን አጣጥመው ሳይጨርሱ ውሃ አምጥታቸው ያለሳችበት እጅ ተንከሴስ ቤቲ ማለት ነው። ቤቲ ስትመጣ ነው ነገሩ የቀረው። ገና እሷ እንደምትመጣ አሳስብ ነው። እኔ በቃ ይህ ድራማ እንደሚበላሽ ያወቅኩት እና እንግዲህ ኪራን አስገድዳች ሰራተኛ ተብያዋ ያልሆነ ቪዲዮ ቀርጻ ጽናትን እንግዲህ ያን ቪዲዮ አሳይባታለሁ፣ ይህን ቪዲዮ ፖስት አረግባታለሁ፣ በአደባባይ ነው ሰውነቷን ማሳይባት ምናምን እያለች ኪራን እያሳየች እንግዲህ ቤትን ቤት ይዟት እንዲሄድ አድርጋ ያው ብዙ ነገር እያደረገች ነበር። ግን ደግሞ ይሄን ነገር ጽናት ጠርጥራለች። እንዴት ምን ብታደርገው ነው እንደዚህ ያደረጋት? እንዴት ነው እንደዚህ ሊሆን ይቻለው እያለች ሰዎች ነበር እንግዲህ ጽናት ይህን ነገር ደርሳበት የእውነት ተመራምራ ልክ በፊት ልጇ ያልሆነውን ነገር ይኪራልጅ ሶሲ ልጅናት ብላ መከራውን ስታሳየው ከዛ ጉድ እንዳወጣቸው ከዚህ ጉድ የምታወጠው ይመስላቸዋል ወይስ ደግሞ ያው ለሰራተኛዋ እንግዲህ ልጇን እንዳስወረደችባት ብዙ ነገር እንዳደረገች ስለ ቤት እያወራቻት ነበር ወይም ደግሞ ሰራተኛዋንም እንግዲህ ቤቲ በጸባይ አይደለም የያዘቻት እያንጓጠጠቻት ነው፣ እየሰደበቻት ነው፣ እያዋረደቻት እያንቋሸሸቻት ነው። ሶ ገንዘቧን አልሰጥሽም ካለቻት ነገሩን ፍርጥ አድርገው እሷ እንደዚህ አድርጊ ብላት እንደምታደርግ ትናገራለች ብዬ አስባለሁ። ለጽናት ማለት ነው። ሶ ይሄ ነገር ከታወቀ ደግሞ ኪራ ላይፈራ ይችላል። አብሮ ከጽናት ጋር የመቀጠል እድላቸው በጣም ከፍተኛ ነው። በእርግጥ አይለያዩም። ምክንያቱም ካሁን በፊትም ለማለያየት ቤቲ ብዙ ጥረት አድርጋ ነበር፣ ግን አልተሳካላትም። ሰው ይሄ ነገር ካልተሳካላት በሌላ መንገድ መታለች። ከዚህም በኋላ በሌላ መንገድ ልትመጣ ትችላለች። ግን እነሱ ይህን ነገር ፈታው አብሮ የሚቀጥል ይመስላችኋል? ወይስ ደግሞ ቤቲ እንዳሰበችው ኬራና ጽናትን አለያየታቸው ምትቀጥል እንትና ቤቲ በዚሁ ከቀጠለች ጽናትን ህይወቷንም ልታሳጣት ትችላለች። እጅ ሰራተኛ ደግሞ ወዳ ሳይሆን ተገዳ ነው። ገንዘብ ተከፍሏት ነው ይህን ነገር እንድታደርግ። ሻወር ስትወስድ እንድትቀርጻት የሚያደርጉትን ነገር ሁሉ እየቀረጸች ለቤት ስትሰጣት የነበረው ይህ ዚህም ፎቶ ሰጥታ ነው እንግዲህ ኪራ ያን የደነገጠው እና እንግዲህ ምርጥ ፍቅር ላይ ሆነው ፍቅራቸውን እያጣጣሙ ስለ ወደፊት፣ ስለ ሰርጋቸው፣ ስለ ጋብቻቸው እያሰቡ ባለበት አጋጣሚ ነው እንግዲህ ውሻ የሆነ ሴትዮ መታ። እንግዲህ ፍቅራቸውን ያበላሸችባቸው ማለት ነው። ነፍሷ የማይማር ተንከሲ ሴትዮ ማለት ነው። ሰላም፣ ሰላም! ውድ ቻናል ቤተሰቦች እንዴት ናቸው? ደህና ናቸው? በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። እንግዲህ ጽናት ድራማን በጉጉት ስንጠብቀው ነበር ማለት ነው ክፍል ክፍል አርባን ባለፈው ተከታትለናቸው ነበረ። እንግዲህ ኪራ ለጽናት ፍቅሯን ገልጾላት ከጭቅጭቅ ወደ ሰላማዊ የፍቅር መንገድ ጀምረው ነበር። ዛሬም እንግዲህ ፍቅራቸውን እያጣጣሙ ባለበት አጋጣሚ እንግዲህ በሰራተኛ አማካኝነት ቤቲ ዛቤት ገብታ እየበጠበጠች ነው ማለት ነው። ሰራተኛዋን እያንጓጠጠች ባለችበት አጋጣሚ ነበር ኪራ ደርሶ እንግዲህ ቤቲን አግኝቷት አስወጥቷት ነበር ማለት ነው። ኪራም የጠረጠረ ይመስለኛል፣ ግን ደግሞ ለጽናት ሲል የማይፈልገውን ነገር አሁንም እያደረገ ነው ማለት ነው። ጽናት ደግሞ እሱ ፈልጎና ወዶ ቤቲን ፈልጓት ያ መጣትም ይመስላታል። ደግሞም ደግሞ ተገዶም ይመስላታል። ብቻ ጽናት ሁለት ልብ ሆናለች። ግን ደግሞ ፍቅራቸውን አጣጥመው ሳይጨርሱ እች ተንከሴስ በመምጣቷ እኔም ተናድጃለሁ። በፊትም እኮ የልቡ ሊነግራ ሲል ትደርሳለች። ኋላ ኋላው እየተከተለች ፍቅራቸውን እንዳይገላለጹ ያደረገችው እስከዛሬም ቤት ነበረች፣ ከዛ ደግሞ ሶሲ ነበረች። አሁን ግን አሪፍ የፍቅር ጊዜ እያሳለፉ ፍቅሩን ገልጾላት በሰላማዊ መንገድ ህይወታቸውን ሊጀምሩ ፍቅራቸውን እያጣጣሙ እያለ ነው። እንግዲህ ይቺ ምቀኛ ሴትዮ እንድን ያናደደችው ቤቲ በመምጣቷ። ትንሽ ቆይታማ፣ ሶሲ የምትመጣ ይመስለኛል። ፈጣሪ ሁ እንዴት እንደተናደድኩ በእውነት ነው መላችሁና ጽናት እንግዲህ በድጋሚ ልቧ ተሰባብሯል ማለት ነው። በእርግጥ ኪራ ልቧ እንደማይሰብረው መቼም እንደማይረቃት መቼም እንደማይተዋት ቃል ገብቶላት ነበር። ግን አሁንም ቢሆን ይህን ነገር ያደረገው ኪራ ወዶ ሳይሆን ተገዶ ነው ማለት ነው። ቤት ያስገድደው ነው ይ ነገር እንዲያደርግ ያደረገችው ቤቲ ናት። ይህን ደግሞ ሊያደርግ የቻለው በጽናት ስለመጣችበት ነው። ጽናትን የሚያዋርር ነገር፣ የጽናትን ክብር የሚነካ ነገር ስለሆነ እንግዲህ ይሄ ነገር እንዳይሆንባት በጽናት ላይ ለጽናት ክብር ስለሚጠነቀቅላት ስለሚወዳት፣ ስለሚያከብራት ለእሷ ሲል እንግዲህ የማይፈልገውን መስዋዕትነት እየከፈለ ነው ማለት ነው። ፊቱ ጠቋቁሯል። በቃ በጣም የሚያስበው ነገር ብዙ፣ ነገሮችን እያስበ ነው አሁን። ስለ ጽናት ሲሆን የሚያስበው ይህን ችግር እንዴት መወጣት እንዳለ በት ነው ማለት ነው። ቤቲ እንግዲህ አንዳንዴ ሴቶች የማይፈልገንና የማይወደንን ሰው በግዴኛ ለማድረግ ስንለፋ፣ ስንጥር፣ ስንደክም የምንኖር ሰዎች አለን። ልክ እንደ ቤቲ ማለት ነው። የራሳችን ሕይወት አበላሽተን የሰው ሕይወት የምናበላሽ ሰራተኛዋ እንግዲህ በጣም እየተጸጸተች ነበር። እነናሆም ነንምሩ በጣም ነው የተካተለት። ናሆም እንዴት እንደተናደደ አይታችሁልኛላ። እኔም እንደሱ ነው የተናደድኩ። ልክ እሱ እንደተናደደው እኔም ንድድ ነው ያልኩት። በጣም ነው ያናደደች ቤቲ ድሮ ምን ያልወዳትም ነበረ፣ ስትንቀለቀልና ስትቅለበለብ አሁን የባሰ ደግሞ ጠላዋት። ጠላዋት እንዴት! በዚህ ፍቅር ላይ ውሃ ትቸልስበታለች። በእውነት በጣም ና ያናደደች ቤቲ፣ እንደኔ ያናደደችው ቤቲ። በመምጣቷ ድራማው ለዛው ነው ያጣው ነው። አሁንም ቢሆን ቤቲ ብትሄድ፣ በሆነ መንገድ ቢያስወግዷት አሪፍ ነበር። ግን ደግሞ ሁላቸውም የዋ ስለሆኑ ቤቲን እየጠረጠሯት አይደለም። ከኪራዎች ሌሎቹ እየጠረጠሯት አይደለም። ኪራ ደግሞ ችግሩን በውስጡ ይዞ በራሱ ለመፍታት ጥረት እያደረገ ነው። በተለይ ጽናት ይህን ነገር እንዳሰማ እንዳትጨነቅ፣ እንዳትጨናነቅ እያለ ነበር። ግን ደግሞ ቢነግራት የተሻለ ይሆናል ብዬ አስባለሁ። ካልነገራት ግን እሷም ሳታቅ ሰራተኛውም እየተከታተለቻት ነው። ቤትም እየተከታተለቻት ነው። ስለዚህ ጽናትን መጀም አለቃትም እያለች ነው ሳታቅ አሁንም ሌላ ችግር ቤቲ ትፈጥርባታለች ብዬ አስባለሁ። ግን ኪራ ቤቲ ይሄን ነገር እያደረገችበት እንዳለ እያስገደደችው እንዳለ ብዙ ነገሮችን እያደረገችው እንዳለ ለቤቲ ቢነግራት የተሻለ ይሆናል ብዬ አስባለሁ። መፍትሄ ያገኛል ብዬ ነው የማስበው። ለሁሉም ለነና ሆም ቢነግራቸው ችግሩ እየበለጠ ይቀልለታል ብዬ አስባለሁ። ብቻውን በተጋፈጠ

ሌሎቹ አያግዙትም፣ እነሱ ስለማያውቁ ቤት ችግር ስትፈጥር አይጠረጥሩም። ከነገራቸው ግን ይጠረጥራሉ። በተለይ ጽናት በጣም ነቄና ጠርጣራ ናት። ኬራ ዝም ብሎ ነገሮችን ከሚወስንና ቤትን ያመጣበትን ምክንያት ከሚደብቅ ለጽናት ነግሯት፣ በዚህ ምክንያት እንዳመጣት በቃ ሁሉን ነገር ቢነግራት ለጽናት መፍትሄ ያመጣሉ ብዬ አስባለሁ። የተሻለ መንገድ ያመጣሉ። ጽናትም ልብ አይሰበርም፣ ምክንያቱም ያመጣበትን መንገድ ታውቃለች፣ ለምን እንዳመጣት ታቃለች ለሷ ብሎ እንደሆነ ይልቁንስ ሌላ መላና ዘዴ ሁለቱ ፈጥረው ከዚህ ችግር ቢወጡ እየተሻለ ይመስለኛል ማለት ነው፣ ኪራና ጽናት። ከዛ ውጭ ግን ኪራ በዚህ ከቀጠለ ነገሮችን እየደበቃት፣ በራሱ ለመፍታት ጥረት ካደረገ ነገሮች ከዚህ በላይ ይበላሻሉ ብዬ አስባለሁ። ቤቲ እንደዚህ እንደምታደርግ ለጽናት ካልነገራት መምጣቷን ብቻ አጠረጥርም ብዙ ነገሮች እንዳደረገች ምናምን። በቃ መፍትሄ የሚገኘው ለጽናት ቢነግራት ና አብሮ ችግሮቻቸውን የሚካፈጡ ብዬ አስባለሁ። በቀጣይ ክፍል ምን ይፈጠራል? ኪራና ጽናት የእውነት ይለያዩ ይሆን? ቤት እንዳሰበችው ተሳክቶላት በግድም ቢሆን ኪራን የግሏት ታደርጋለች? እልህም ነው የያዛት ፍቅር አይመስለኝም፣ እልህ ነው በቃ ጽናት በጽናት መበለጧ፣ በሰራተኛ መበለጧ የቤታችነት ስሜት ተሰምቷት እንጂ የእውነት አሁንም ቢሆን ከሌላ ሴት ጋር ሆኖ ኪራን አፍቅረው አይመስለኝም። እንግዲህ ምን አይነት ምን ይፈጠራል የእውነት ኪራን ከጽናት ተነጥቀው ይሆን ወይስ ደግሞ ሰራተኛው ይሄን ጉዳ አፍርጠው ኪራና ጽናት በአንድ ሆነው ችግሯቸውን የሚፈቱ ይመስላችኋል? ብቻ ቀጣይ ክፍል እስከምንገናኝ ባይ ባይ። በጣም ወዳቸዋለሁ። ሰላም ሁኑልኝ።